ጸጉራችሁን እንደዚህ ፍክት የሚያደርግላችሁ በነገራችን ላይ ጸጉሬ ነው እዚህ ጋር ልክ ረዥም ነው እንደዚህ ጸጉሬ ማለት ነው። የምር በነገራችን ላይ ይህንን ውህድ ተጠቅማችሁ በእርግጠኝነት ታመሰግነኛላችሁ። ለእኔ ራሱ እኔ ራሱ እስካሁን ለምን እንደዚያ አላደረግኩትም ጸጉሬ ብዬ ቆጭቶኛል ማለት ነው እና ተጠቀሙት። በጣም ምርጥ ለጸጉር እድገት ለጸጉር መፋፋት እንዲሁም ደግሞ ጸጉራችሁ በጣም ሽቦ ለሆነባችሁ በእርግጠኝነት ይህንን ውህድ የጸጉራችሁን ታሪክ ነው የሚቀይረው። እና ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተን በያላችሁበት አለም ዳርቻ ሰላማችሁ ብዙ ትርፍ ይበል። ሁሌም በላይክ ሸር፣ በኮመንታችሁ ለምታበረታቱኝ አመሰግናለሁ። እንዲሁም ሰብስክራይብ ያደረጋችሁ ለምታበረታቱኝም አመሰግናለሁ እና ወደ ግባቴ ስመጣ እዚች ጋር እየተጠቀምኩት ሶስት ማንኪያ ሩዝ ተጠቅም ያለው ሩዝ ብቻ አይደለም የምጠቀመው። ቪዲዮን በተቻላችሁ አቅም ግን እስከ መጨረሻው አይታችሁ አሰራሩንም፣ ጥቅሙንም አጠቃቀሙን ተረድታችሁ ብትሄዱ በጣም ደስ ይለኛል እና ሩዙን በዚህ መልኩ አጥቢዋለውኝ። ሩዝ ሁሌም ማንኛውም ነገር ያው መታጠብ አለበት እና ነገር ግን እናንተ በዚህ አጋጣሚ እኔ የተጠቀምኩት ሶስት ማንኪያ ሩዝ ነው፣ ግን ደግሞ የሚበቃችሁ አክልን ለእናንተ በብዛት ከሆነ ፀጉራችሁ በጣም ግቡር ከሆነ በብዛትም መጠቀም ትችላላችሁ። ቤት ውስጥም ደግሞ ሶስት ሁለት ከሆናችሁ በዛው ልክ እኔ ግን ይሄ ራሱ በጣም ነው ይበዛብኝ። በዚህ አጋጣሚ በጣም ነው ብዙ ይሆነብኝ እና ፀጉሬም የሚያናክል እንትን አይደለም፣ ያናክል ጉብር ምናምን አይደለም እና ስስ ነው ፀጉሬ። እርግጥ ከዛ በኋላ እዚች ጋር በዚህ መልኩ ሩዙን በዚህ መልኩ ቀቅ እየቀቀልኩ ትገኛለሁ እና ሩዙ በደንብ እስኪበስል መጠበቅ አለባችሁ። በደንብ ይብሰል። በደንብ በሚበስል ሰዓት እንትንትን በደንብ መብሰል አለበት ሩዛችሁ። በደንብ ሲበስል ቅርፊት ምናምን አይኖርበትም፣ ማጥለልም አይጠበቅባችሁም እናንተና። ስለዚህ ሩዙ በደንብ ሲበስል ክሬም፣ ምርጥ ክሬም ነው የሚሰጣችሁ። በዚህ መልኩ ሩዜን እየቀቀልኩኝ ከዛ በኋላ ወደ እዚች ጋ ተልባ አለኝ፣ ወደ ተልባ ሄድኩኝ። ሩዙን እስከሚበስል ተልባ አለኝ፣ ተልባውን ተልባ ደግሞ ያላችሁ ለምሳሌ ተልባ ከሌላችሁ ራሱ ባይኖራችሁ ራሱ በዚህኛውን ብቻ መጠቀም ትችላላችሁ ነገር ግን ተልባ ደግሞ ቢኖራችሁ የበለጠ አሪፍ ይሆናል ጸጉራችሁ በጣም ተልባ ለጸጉር እድገትና ጸጉራችሁ እንዲሁም ሻይን ነው የሚያደርገው በጣም ልስልስ ያደርገዋል ምንም እንኳን ጸጉራችሁ ከእርዳዳ ቢሆን ተልባ በምንም ጊዜ የፀጉርን ታሪክ ይቀይራል እና እንዲሁም ደግሞ የተልባ ጄል እያደረጋችሁ ብትጠቀሙ ቤት ውስጥ እየሰራችሁ ብትጠቀሙ በጣም አሪፍ ነው። ተልባም የሚበቃኝ አክል ነው የተጠቀምኩት። እዚች ጋር በነገራችን ላይ የተልባውን ጄል ነው የምጠቀመውና አሳያቸዋለው የተልባው ፍሬ ምን እንደማረገው ና። ከዛ በኋላ ተልባዬም በዚህ መልኩ አጥቤዋለውኝ። እና ለቻናሌ ግን አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ደግሞ መልካም ቀን ሰዎች፣ አላችሁ ሁሌም በኮመንታችሁ ለምታበረታቱኝ እና አመሰግናለሁ። ስለዚህ ሰብስክራይብ እያደረጋችሁ ተቀላቀሉ እላለውኝ። ከዛ በኋላ ሙቅ ውሃ ነበረኝና ጊዜ ለመቆጠብ ነበር ሙቅ ውሃ የተጠቀምኩት። ወዲያውኑ ፈላለኝ። ወዲያውኑ እንትን ሙቅ ውሃ ስለተጠቀምኩ ወዲያውኑ ነበር ተልባውን እንትን ያለልኝና እየፈላው። ከዛ በኋላ ተልባው በዚህ መልኩ ታፈሉታላችሁ፣ ጄል እስከሚሰጣችሁ ድረስ፣ ምርጥ ጄል እስከሚሰጣችሁ ድረስ እኔ ግን በዚህ አጋጣሚ ተልባ በሚቆይ ሰዓት በቆየ አክል ጄል ይሰጣችኋል አሪፍ ጄል ነው ግን እኔ ብዙም ጄል እንትን አልፈለግኩም ያን አክል ማለት በቃ መጠነኛ የሆነ ነው የፈለግኩት እና በእንትን በማጥለያ ላጠለው ነው ነገር ግን ደግሞ እናንተ አብርዳችሁት ሲበርድ በጣም ብዙ ጄል ይሆናል እና በነጠላ ካላችሁ በሱም ማጥለል ትችላላለ ከዛ በኋላ እንደዚህ እንትን እያልኩኝ አሪፍ በቃ ጄሎ ራሱ የሆነ ነጭ ነው የሚሰጣቸው፣ እና የሆነ ደስ የሚል ከለር አለው የሚሰጣቸው ጄል። በዚህ መልኩ እንግዲህ ቪዲዮውን በተቻለኝ አቅም ለማሳጠር ሞክሬ ቪዲዮውን ለማሳጠር በተቻለኝ አቅም ለማሳጠር ሞክሬያለሁ። ግን ያው ትንሽ ነው ብዙም አይረዝምብኝም ናቲ ግን ከዛ በኋላ እዚች ጋር እንደነገርኳቸው ብውን ፊት ነው ያጠለልኩት ያጠለልኩት። ይሄንን ምን እንደማደርገው አሳያቸዋለሁ። እውነት ቪዲዮውን ስለ ረምዝ ዘመብኝ ነው እንጂ ያኛውን ለፊት ለፊቴ ነው ያደረኩትና እና አስገባላችሁ ነበር። ቆይ ቪዲዮ ካረዘመብኝ ጋረዘመብኝ ላስገባላችሁ ይችላል። ከዛ በኋላ እዚች ጋር በደንብ ተልባ የተልባው ጄሉ እስከሚወጣልኝ ድረስ እንደዚህ እንትን አደረኩት። ፍሬውን ደግሞ አትድፉት እንደነገርኳችሁ። አሁን ታዩታላችሁ በቪዲዮ መጨረሻ ና በቪዲዮ መጨረሻ ሳይሆን በቪዲዮ መካከል ከዛ በመጨረሻ እንደዚህ ጄሉን ሰጥቶኛል ከዛ የቀቀልኩት የቀቀልኩት ውሃ አልኩኝ የቀቀልኩት ሩዝ ለብቻውን እንትን ብያለው ሩዙ በደንብ በስሏል እንደነገርኳችሁ ከዛ መፍጫ ላይ አደረግኩ መፍጫ ላይ ካደረግኩ በኋላ የተልባውን ጄል ነው የጨመርኩት እና ከዛ ያው ትንሽ አስቀምጬ ነበር ነገር ግን መልሼ ጨምሬዋለው መልሼ ጨመርኩት። ትንሽ አስቀርቼ ነበር ጄሉንና፣ ምናልባት ከበዛብኝ ብዬ ለምን ከበዛ ሩዙን እንትን ካለ ግን፣ ሩዙ በቂ ነው። በጣም ምርጥ ክሬም ነው የሰጠኝ በዚህ መልኩ። ሩዜን ፈጭቼዋለሁኝና በዚህ አጋጣሚ መፍጫ የሌላቸው ራሱ ሩዙ በደንብ ጥብቅ ቅል ካደረጋችሁት በሹኪ እንትን ስትሉት ራሱ ወዲያውኑ ነው። በንትን በመጭመቅ በጨርቅ ወይም ደግሞ በነጠላ ካላችሁ ወዲያውኑ ነው እንትን የሚልላችሁ። እዚች ጋ እንዴት ደስ እንደሚል ክሬም ራሱ ሲዋሃድ ምናምን በጣም ነው ደስ የሚለው። እንግዲህ በተቻለኝ አቅም ግን ቀንጨብ ቀንጨብ አድርጌ ቪዲዮን ለማሳየት ለእናንተ ለማሳየት ሞክሬያለሁ። በመጨረሻ ሲያምር በጣም ነው የሚያምረው። ስትቀቡት እራሱ እንዴት በቃ እግዚአብሔርን በቃ፣ እኔ እውነት አንዳንዴ ያው ምን አለ እንደዚህ እያደረግኩ ሁሌ ብጠቀም ምን አለ በቃ። ፀጉራችሁ እራሱ ድርቀት በሚኖርባችሁ ሰዓት እራሱ በጣም በቃ፣ ቅቤ ለምኔ ነው፣ ቅቤ ለምን ያስፈልጋል? ምንም አያስፈልግም። ቅቤ አልተቀባውም። እንደዚህ ነው ድርቀት አለ፣ እንደዚህ በተለይ አራስ ስትሆኑ አራስነት እንኳን ጨርሼ ወደ ክርስቶስ ወደ ልደት ልንሄድ ነው። እኛ ወደ ልደት እንጠራቸዋለን። በሚቀጥለው ሳምንት ልደት ተጠርታቸዋል፣ እኔ ቤት እንዳቀሩ። ከዛ በኋላ ይኸውላችሁ ምን እንዳደረግኩ፣ እዚህ ጋር ፍሬውን ምን አደረግኩኝ? ጨምሬበት ትንሽ እየጨመርኩበት ከዛ በስማ እንዴት እንደተመቸኝ ለፊቴ ተቀብቼ ወይ አሰቀባ አልቀረስኩም፣ እና በጣም ነው የተመቸኝ። ለፊታችሁ ለእጃችሁ ብትቀቡት ማለት ነው። ከዛ ወደ ፀጉሬ ስገባላችሁ ይወላችሁ ፀጉሬ ቆሞ ነበር ብታዩ። በስማ እና እንዴት ግን በአንድ ጊዜ ብቻ እንዴት እንዴት በአንድ ጊዜ እንደዚህ እንደቀየረው አያችሁት አይደለ? ከዛ ፀጉር ጎፍ ካለ ፀጉር ወደዚህ አይገርምም። በጣም ነው እኔ የራሱ የገረመኝና የጸጉሬን ለውጥ ቀን በቀን በነገራችን ላይ ጸጉሬ በጣም ለውጥ እያስለገኝ ነው እግዚአብሔር ይመስገን፣ ድካሜ በከንቱ አልቀረምና በጣም ነው ያማረበት፣ በጣም ነው የረዘመው ጸጉሬ። እንደዚህ እያደረጋችሁ ከዘ ከሰላሳ ደቂቃ በኋላ ከሰላሳ ደቂቃ በኋላ ምን አደረግኩኝ? ታጠብኩኝ። ከታጠብኩኝ በኋላ ከታጠብኩት በኋላ ሻምፖ ምንም አልተጠቀምኩም። እንደገና ተርፎኛል። የተረፈኝን ደግሞ እንደገና ተቀባሁት። ከዛ በኋላ በእንትን ነው የላኩት በሙሽጥ ማለት ነው። በሙሽት ስትልጉት ጸጉሩ ራሱ እንዴት አሁን ታዩታላችሁ እና እንዴት እንደሚያምር እንዴት ደስ እንደሚላችሁ እና ራሱ ያው ቪዲዮውን እኔ ቀንጨብ አድርጌ ነው ያስገባሁት። በዚህ አጋጣሚ እንደዚህ እየላኩ ቢያንስ ለአምስት ደቂቃ ነው እንደዚህ ልጊው። በቃ ጸጉራችሁ በቃ እንዴት በቃ ምንም ንቅቅ አይነቃቀልም ሁላ። ና ሞክሩት። በእርግጠኝነት ትወዱታላችሁ። እንደዚህ አድርጋቸው ሞክሩት፣ እዩት። እዚ ከጸጉሬ እንዳውም ረዝመቱ እዚጋ ማየት ይቻላል። ና ጸጉሬ እንዴት እንደረዘመ እውነን ለመናገር ያወኔ ሁሌ ላለው ጸጉሬ ሉጫ ስለሆነ በጣም በቃ ትንሽ ቅባትን ከነካው ጠቅለል ልና የሆነ ካሜራ ላይ እንትን ቪዲዮ እንትን ስለራሱ ብዙ እንትን አይልልኝም ጎፍ አይልልኝም እንጂ በጣም ነው የሚያምረው። ከዛ ከታጠብኩ በኋላ እንደዚህ ጋር ከታጠባችሁ በኋላ ው ከታጠብኩ በኋላ ውት ጸጉሩ እንዴት እንዴት እንደተያያዘና እንዴት በቃ የቱክስ ምናምን ምናምን ምናምን ራሱ አያስፈልገውም። እንዴት እንደሚያምር ከዛ እዚችጋ ጋ ጭቃ ቅባት ተቀብቻለሁ። እንዲሁም የፈሳሽ ቅባት በዚህ ነበር አንድ በዚህ ነበር ሰርቼ ለቀቁላችሁ፣ ከትላንት ወዳ ለቀቄላችሁ ነበር እና ውስጡ ውስጡን ፈሳሽ ቅባት ተቀብቼው እዚችጋ ደግሞ ጫፍ ጫፉን እንዳለ ጭቃ ቅባት ነበረኝ እና በባዝሊን የሰራሁት እሱን ተጠቅሜ ፀጉሬ እንዴት እንደሚያምር እዩት። ያው ጥቅልል አለ፣ በቃ ጥቅልል። እዚች ጋ እንዳያችሁ ጭቃ ቅባቱ አሁን ትንሽ ነው የቀረኝ፣ ግን እሰራለሁ በሚቀጥለው እንደ እግዚአብሔር ፈቃድ እና እንደዚህ እያደረጋችሁ ራሳችሁን ተንከባከቡ። ፀጉራችሁን ተንከባከቡ። ምንም እንኳን ጊዜ ባይኖራችሁም በቃ የተወሰነ በማታ ማለት ነው። በሌላ እንገናኝ።